እጅግ ጭካኔ የተሞላበት ስራ በአገዛዙ በኩል ተከውኗል ወይም አድርገዋል። መራርና ጨካኝ እርምጃቸውን አሳይተዋል። መራር ግፈኛ ጭካኔያቸው ከፋኖ መካከል አንዲትን ወጣት አርበኛ በዓለም የምትባል አርበኛ ማረኩ። ይህም በአለም በውጊያ ሂደት ውስጥ ተማረከች። ምርኮኛ እንደምታውቁት ነው፣ የአገዛዙን ሰራዊት በገፍ አሰልፎ መንዳት ከሰሞኑ ስናየው የነበረ ስናሳያችሁ የነበረ ነው። በጣም አስፈላጊ ከሆነ እሷን ማረክን ብለው እየተመጻደቁም ስለሆነ ተማርካ ወዘተረፈ የሚል ምርኮኛ ማለት ምን ማለት እንደሆነ ከዛ ቀጥሎ እናሳያቸዋለን። ይህችን አርበኛ በአለምን የጎጃም ምድር ያፈራት ጀግና ከማረኩ በኋላ መግደል ብቻ አይደለም፣ በእውነቱ በጣም ነው ምን አይነት አረመኔ ስርዓት እንደሆነ የምታዩት። ሌላው የማረከውን ህግ ጠብቆ ያስረክባል። እነዚህ ግን እችን የማረኳት ሴት ሰውነቷ ላይ አማራ የሚል ንቅሳት አለው፣ ከገደሏት በኋላ አማራ የሚለውን ስም ቀፈው ከሰውነቷ ላይ አወጡት። ቆዳ መግፈፍ ማለት ነው። ከዚያም በዚህ ዘመን እንዲህ ይደረጋሉ የምትሉት በጣም በርካታ ቦታ ላይ በጥይት በሳስተው በስለት ወግተው ባሳዛኝ ሁኔታ ሴት ልጅ ናት፣ እንደምታባት የጡቷን ቆርጠው ላይዋ ላይ ጥለው ሂደው። በቃ ይሄንን ማህበረሰቡ ይሄን መሸከም አቅቶት ስቃይ ውስጥ ነው። በሌላ ሳይድ ግን ፋኖ ምርኮኛ እንደዚህ አሰልፉ እየቆጠረ ያስረክባል እየቆጠረ ማስረከቡ ትክክል አይደለም። የሚል ወቀሳ ውስጥ አይደለም ያለውት። ዓለም አቀፍ ሕግ የሚለው ያንን ነው። ዓለም አቀፍ ሕግ ለምን ተከተሉ የሚል ተከተሉ የሚል ኮምፕሌን የለኝም። ከማጋ ነው ግን ትግል እየተደረገ ያለው የሚለውን ግን ሰው እንዲያውቀው፣ ይች አርበኛ ያስተላለፈችው መልእክት የመጨረሻ መልእክቷን በጠላት እጅ እንደወደቀች እርግጠኛ ስትሆን ያደረገችው ንግግር ወዘተረፈ። እንግዲህ ታሪኳን የሚሰንድ ይሰንደው። ከዚህ በፊት ታስታውሳላችሁ፣ ደብረ ማርቆስ ላይ አንዲት ነፍሰ ጡር ገና እኮ ምንም ነፍሰ ጡር የሆነች እኮ ናት። ያችኛዋ ደግሞ እንግባ ሲሉ ለኦፕሬሽን ወንዶቹን ን የለም የለም እኔ ነኝ መቅደም ያለብኝ እኔ ነኝ ከፊት። ነፍሰ ጡር ነሽ፣ በፍጹም አንቺ እዚህ ውስጥ አትገቢ ምናምን ቢሏት ተአምር ቢመጣ ይህንን በተአምር ወደኋላ ቀርቼ በዚህ ምክንያት የተከበቡ ወንድሞች አንድ ቀንም በዚህ ሁኔታ ውስጥ አያድሩም፣ ጠላት መበተን አለበት ብላ ገብታ በጠላት ከበባ ላይ የነበሩ ወንድሞቿን በሙሉ ነፃ አርጋ በዚያ ሂደት ውስጥ ግን ያቺ ነፍሰ ጡርም መስዋዕት ሆነች። ደጋግመን ስናነሳት ነበር። በጣም አልቲሜት የሚባል ከባድ ዋጋ እየተከፈለበት ያለ የትግል ሂደት ነው። ለዛ ነው አንድ መሆን መተባበር፣ በጋራ መቆም የሚለውን ማናቸውንም ችግር ከዚህ ሁሉ በላይ ማየት ይገባል የሚለውን ደጋግመን እናነሳው። ለዛ እና እባካችሁ ያለን የምንለምንበት ምክንያት ይሄ ነው። እንዲህ ያለ ዋጋ እንደተከፈለበት እየተከፈለበት የተከፈለበትም እየተከፈለበት መሆኑን አውቆ። ኤኒ ካይንድ ኦፍ ልዩነት ትቶ በጋራ መቆም የሚጠይቅበት ጊዜ ነው። ቅድም ያላቸው ስራ ላይ ነን። ቲክቶክ ላይ ለመንቦጫረቅ፣ የሆነ ቦታ ላይ ለመንቦጫረቅ ጊዜ የለም፣ ቢኖረንም አናረግም። በጣም አስፈላጊ ሆኖ ሲገኝ እና መላሽ ማብራሪያ መስጠት የሚያስፈልገው ነገር ሆኖ ሲገኝ እዚሁ ለህዝብ ባለበት በቃሪያ ጥፊ አንደደነው መሻገር ነው። ምንም ቀላል ነገር በሌላ ጊዜ ማናባክንበት ግን፣ ሰው እንዲህ እያለ እችን የመሰለች ጀግና ተሰውታ ብንቆጥረው ስፍር ቁጥር የለም። በርካታ ጀግኖች መስዋት ሆነዋል። አሁን ገነቴ ድል ተገኝቶ ገነቴን ተቆጣጥረዋል እነ ሻፊ እኮ እንደ መይሳው ካሳ በፍጹም ዙሪያህን ተከባል እጅ ስጥ ሲባል እኮ ሻፌ እስከ መጨረሻው አሳት ድረስ ነው ብሎ ተፋልሟቸው። እንደው በህይወት እያለውማ እጄን አጨብጡትም ብሎ እኮ የተሰዋ ነው። ከተማ ላይ አርገው የሞተውን ማነው? አስከሬኑን በመኪና ነው ሄዱበት ህዝብ እያ እንዲያ አድርገው። ይሄ ሁሉ ሌላው ልጆቹን ፈርቶ እንዲይዝ ሌላው በዚህ ትግል ራሱን እንዲያሸሽ ለማድረግ ያለመ ነው። ግን እንደዚህ ያለ ስሁት የሆነ አካሄድ አገዛዙን ገደል እየከተተው እንጂ እኔ እያተረፈበት ነው የሚያሰኝ ምንም ነገር የለም። ገደል ነው እየጨመረ ያለ። ምክንያቱም ማህበረሰብ ውስጥ የበለጠ ቁጣ፣ የበለጠ መገንፈል፣ የበለጠ ሀዘን ነው የተቀሰቀሰው። የዚችን አፍላ ወጣት ምንም ነገር መስማት ልብ ይሰብራል ግን እሷም አልተሰበረችም፣ ሌላውም ተሰብሮ አይታይም። ዓላማቸው እንደዚ አደለ መስበር አደለ ጥቁር አድርገ የሆነ ምናምን አርገ ሀዘን አድርገ እዛው ላይ ምናምን እንድትል የለም። በቃ ኖ ብለ አሸንፈ ውጣ። የእውነት በቃ ማሸነፍ እንደሚቻል ማሳየት እሱ ላይ ነው። እሱ ላይ ነው በርትቶ መስራት የሚያስፈልገው። ይሄንን ለማለት ፈልጋለው። ከዛ ተመልከቱ። እነማን የገጻቸው ምልክት እንዳደርጓት ተመልከቱ። እቺ ልጅ ናት፣ ልጅቱ ጡቷ ተቆረጠ የተባለው ተቆርጦ ሞተች የተባለው ይኸው። ማን ያደርጋት? ከላዩት ማነው ስሙ የሚለው ትላንት በብርቱካን የሚል ብርቱካን። አሁን ብርቱካን ተቀየረች፣ የጠፋች መሰለኝ። ከእንትኑ ትላንት ብርቱካን ነበረች፣ ዛሬ ስሟ እንግዲህ ባለም ነው መሰለኝ። ባለም ባለም ነው ባለም፣ ግድ የለም ባለም እንበላት፣ ባለም እንበላት፣ አለም እንበላት። አይሻ ቡርቱካን ሆነች፣ ቡርቱካን አለም ሆነች። እንደዚህ አይነት ስራ ነው እየተሰራ ያለው። በደንብ እንዲገባችሁ ነው የምናገረው። ይሄ መጀመሪያ የኦሮሞ ሰራዊት ገባ አሉ። ሲገባ ደግሞ የመከላከያ ልብስ ለብሰው ነው የገባው አሉ። ጨፈጨፈ ገደለ፣ ምናለ አለ አሉ። ቀጠሉና ዛሬ ፋይናል ፖይንቱን ጡጥ ቆረጠ ብለው መጡ። እዚህ ውስጥ ሻቢያ የለም፣ ሻቢያ የለም። አይዞህ፣ አትበድ እንድታብድ ነው እኮ ፕሮግራም ይሰራ ይሄ ነው እየሆነ ያለው የኦሮሞ ብሔርተኞች እዚህ ውስጥ ደስተኛ ናችሁ በዚህ እነ ጀዋር ደስተኛ ናችሁ በዚህ ምክንያቱም መተላለቅ ነው አለ እናንተ ኦብጀክቲቫችሁ ሌላ ጊዜ ቢሆን ኖሮ በእብደት ተወጥቶ እንዲህ አይነት ነገር ለኦሮሞ ምናምን ምናምን ይባል ነበር ግን አሁን የለም የለም አሁን ሁከት ነዋ ብጥብጥ ነው አሁን የተፈለገው። ዘን ኦሮሞና አማራ እንዲጨፋጨፍ ነው የተፈለገው። ጡት ቆረጣ የተገባው ለዛ ነው። የጡት ቆረጣ አጀንዳ ነው የመጣላቸው። ኢማጅን። ምክንያቱም የኢትዮጵያ መከላከያ ምናምን ምናምን፣ መጀመሪያውኑ በመከላከያ ልብስ ስም ኦሮሞዎች ናቸው ምናምን ኔሬቲቭ አለ፣ ጡት ቆረጣ የሚለው ትርክት አለ። ሶስቱ ማስቀመጥ ነበረባቸው ቀጥሎ ነው ይሄ ነገር መምጣት ያለበት። እንዲህ ነው እየተሰራ ያለው። ልጅቷን ፎቶ እያሳየው ፎቶ እያሳየ ሆነው ው እቺ ልጅ ናት። አሁን ደግሞ ሲምቦሊክ የሆነችው ስሟ ተጠቅሶ ምን ተጠቅሶ ምን ተጠቅሶ ነው እየተሰራች ያለችው። ይኸው እንትንም ተደርጋለች እኮ እያልኳቸው ነው። የሚዲያ ገጽ፣ የፊት ገጽ ሆናለች። እንዲህ ነው እየተሰራ ያለው። ይሄንን ነው እኛ ሳይበር አርሚውን የምናጋልጠው፣ በዚህ መልኩ ነው። ይሄ በኦሮሞ ሕዝብ ላይ የተነጣጠረ የጥፋት መንገድ ነው። ሚገባ ይግባህ እየተደረገ ያለው ነገር ይግባህ። ዝም ብሎ አይደለም። መጀመሪያ የኦሮሞ ኃይሎች አማራ ክልል ገቡ የተባለው ዝም ብሎ አይደለም። ዝም ብሎ አይደለም። የኦሮሞ ኃይሎች የመከላከያ ዩኒፎርም ለበሱ የተባለው ከባዶ አይደለም። ዝም ብሎ አይደለም። ከገቡ በኋላ ጨፈጨፉ የተባለውም ከባዶ አይደለም። ደን ፋይናሊ መጥተው ጡት ቆረጥ ብሏል ተስፋዬ ገብረአብ አፈሩን አንስቶ መጣ። የተስፋዬ ገብረሀብ ትርክት መጣለህ እዚህ ጋር ተገልብጦ ማለት ነው። የግልባች ታሪክ ትላንትና አማራ ነበረ ጡት ቆረጣ የተባለው አይደለም። አሁን ተገለበጠና አማራን ቂም በቀልም ነው ማለት ነው ኦሮሞ መጥቶ ጡት እየቆረጠ ነው። የት ሄዶ? አማራ ክልል ሄዶ። ይሄንን ነው የምትቀበሉት? ይሄ ነው ጤነኛ እንቅስቃሴ? ይሄ ነው ሚዲያው የሚያደምቀው። ሂዱና ሚዲያውን በሙሉ ተመልከቱት። ዲያቆን ነኝ የሚል ተዋሕዶ ያሉ እነሱ በሙሉ ለጥፈውታል። ያሳዝናል፣ ይገርማል፣ ያናድዳል። አማራ በመሬ አንዱ ዲያቆን የጻፈውን ላም ብላቸው፣ አማራ በመሆኗ ብቻ በአማራ ጥላቻ ጨርቃቸውን ጥለው ያበዱ የጥላቻ የዘር ጨፍጫፊዎች በሚዘገንን መልኩ የእህታችንን ጡት ቆረጡት። ይቺ ምስኪን ሕፃን አማራ በመሆኗ ብቻ ነው ይሄ እርምጃ የተወሰደባት። አንድ ዲያቆን የጻፈ ነዋተባ ደማ። ተመልከቱ እየሆነ ያለው ይሄ ነው። ይሄ ፒውርሊ የሻቢያ ፕሮጀክት ነው። ፒውርሊ የሻቢያ ሰው ወጥተው ከእንግዲህ ቀጣዩ ተልኳችን የኦሮሞ ህዝብ ላይ ነው የሚለውን ነው ኢምፕሊመንት እያደረጉ ያሉት ይሄ ፀረ ሽምቅ ተዋጊ ተብሎ ዋናው የእዙ መሪ ብርሃኑ በቀለ ራሱ ዋና አዛዥ ነው የገባበትና ሁለት ክፍለ ጦርና የኮማንዶ ጦር ይዞ ገብቶ እነ ራስ አርበኛ ደረጀ በላይ ያሉበት ቦታ ተከቦ በተደረገ ላስጨራሽ ፍልሚያ ወደ አስር አምቡላንስ ቁስለኛ አመላልሶ እንዶኮ ይገርማል። ቁስለኛውን እያጋጋዘ ጎንደር ሪፈራል እያስገባ ሲያሳክም የዋለው የዛ የተሰዋ ማን ትቶታል ቁስለኛውንም የቻለው የቻለውን ያክል አስር ገደማ አምፑላንስ አስር ጊዜ ተመላልሶ ቁስለኛ ለቅሞ አሁን ሆስፒታል የሚያጨናንቁት ጎንደር ሆስፒታል የሚጨናነቀው በእነዚህ ቁስለኞች ናቸው። መጥተው ከበባ ፈጽመው ኦፕሬሽን ሰርተው እንደመስሳለን ያለ ሁለት ክፍለ ጦር እና ኮማንዶ ጦር መጥቶ ከበባው ተሰብሮ ከበባው መሰበሩ ብቻ አይደለም ከበባውን ሰብረው በመልሶ ማጥቃት እንደገና አድቅቀው እንደዚህ አድርገው ድራሹን አጥፍተው በድል ላይ ድል አስመዝግበዋል ትላንትና አንድ ላይ የመሆናቸው ዜና በተሰማ ማግስት በጋራ ቆመው ድል እንዴት እንደሚደረግ ደግሞ አሳዩን እንደገና ማለት ነው። ይህን የመሰለ የሚገርም ስራ ሰርተዋል በጎንደር ላይ ዛሬ። ስለዚህ ምናልባት በተለያየ መልኩ የተለያዩ አካላት ሊያነሱ ይችላሉ፣ በተለያየ መንገድ ሊያነሱ ይችላሉ። ነገር ግን ሪያሊቲው ግራ ቀኝ ሳንል በዚህ መልኩ ነው ሄደዋል። ከበብ አድርገዋል። ኦፕሬሽን ለመስራት ሞክረዋል። ሲጅ ለማድረግ ሞክረዋል። ከዛ በኋላ እዛ እንደመሰሳለን ብለው ፕላን አድርገው ነው የመጡት። የዜና አውታሮቻቸውን እኮ አዘጋጅተዋል። በቃ እርግጠኛንን እዚህ ያለ አመራር በሙሉ ደመሰሳል፣ ያልቃል፣ ተብሎ እጅ ይሰጣል ወይ ደመሰሳል ነበር የነሱ ካልኩሌሽን። እጅ መስጠት የለ፣ መደምሰስ የለ፣ ሰሞኑ ስንል የነበረ እኮ ነው እንዴት የቴዎድሮስን ክንድ እጅ ሊጨብጥ ይባላል። እንዴስ ገብርዬ ወደ ቴዎድሮስ፣ ቴዎድሮስስ ወደ ገብርዬ ጥይት እንዲተኩስ አፈሙዝ እንዲያዞር ይቀሰቀሳል ስንል ነበር እኮ። ያንን የሰሙ አካላት በጣም በጣም ከልብ የምናመሰግናቸው አካላት ገብርዬ በቴዎድሮስ ላይ በመይሳው ላይ መይሳው በገብርዬ ላይ እንኳን ጥይት መማዘዝ በክፉ መተያየትም ጎንደርን ያሳንስ ካልሆነ፣ አማራን ያሳንስ ካልሆነ ማንንም ከፍ አያደርግም፣ የሚል ምክር ሀሳብ ሰምተው የጠላትን ምክር አፍርሰው አንድ ከመሆን ውጭ ምርጫ የለንም ብለው አንድነት አብስረው፣ አንድነት ባበሰሩ ማግስት ይህን የመሰለ የጋራ ኦፕሬሽን ሰርተው ደግሞ ይህን የመሰለ ድል አስመዝግበው ይህንን አድርገናል ከጠላት ከበባ ውጭ ወጥተናል። የጠላት ምክሩ ፈርሷል። አከተመ ሞክረዋል። መሞከር ግን አልተሳካላቸውም። ሰው ይመጣሉ የሆነ ነገር ያደርጋሉ፣ ይፈርሳል። ይመጣሉ የሆን ነገር ያደርጋሉ፣ ይፈርሳል። ይሄን እየሆነ ያለው